ፋይናንስ ፎረም ተካሂዷል። በፎረሙ በርካታ ውይይቶች ጎን ለጎን ሲካሄዱበት ነበር። የዲጂታል ትራንስፎርሜሽን ጉዳይ እንደ ግለሰብም እንደ ቢዝነስም እንደ ሀገርም ያው ትልቅ የሆነ ፋይዳ ያለው ስለሆነ ኢትዮጵያ በፋይናንሻል ቴክኖሎጂ ምን ደረጃ ላይ ደርሳለች ብለን ማንሳት እንችላለን። ከውጭ ሀገር የመጡ ባንኮች እዛው እዛው ፎረሙ ላይ ኢትዮጵያ ላይ መጥተው ኢንቨስት እንደሚያደርጉ ባንክ እንደሚከፍቱ በግልጽ የተናገሩበት ሁኔታ ነው። ዓለም አቀፉ ማህበረሰብ በዛ መገኘቱ በእርግጥ የኢንቨስትመንት እድሎችንም ከማምጣት አንጻር ትልቅ ሚና አለው ብዬ አስባለሁ። ኢትዮጵያ ፋይናንስ ፎረም በይዘቱም በአይነቱም የመጀመሪያ ነው ሊባል ያስችላል። የውጭ ባንኮች ወደ ሀገር ውስጥ ሲገቡ ምንድን ነው የምናገኘው የህግ ማዕቀፎች ምንድን ናቸው የሚለውም በቀጥታ ጉዳዩ ለሚመለከታቸው የፋይናንስ ኢንዱስትሪ አካላት የማስተዋወቅ እንደ ፎረም አንዱ ዓላማ በተለይ የዲጂታል አገልግሎቱን ከማስተዋወቅ አንጻር የባንክ ሴክተር ጤና ማስተማማኝ ሆነው እንዲቀጥል ከማድረግ አንጻር ከመሳሰሉት ጉዳዮች አንጻር ያስገኘው ጥቅም ምንድን ነው የሚለው ነገር እዛ ፎረም ላይ በደንብ ዲስከስ ተደርጓል።